የጓደኛሽ ልጅ እንዴት አባቱ ነው የሚያምረው እኔም ማስተያየትሽን በደንብ እያየሽ ነበር ለማንኛውም ጠንቀቅ በይ ይሄኛው ከኤርሚያስ የባሰ ነው ከኤርሚያስ የባሰ ሰራተኛውን በደንብ ጠይቀት የግድ አንተ ታክመህ መዳን አለብ ይህን ደግሞ ወይዘሮ ዝናሽን እንደማትቃወም ነግራኛለች እኔ የምልሽ አሁን እንኳን ሚስጥሩ ናትነግሪ የምን ሚስጥር ከወይዘሮ ዝናሽ ጋር የሆነ ድብብቆሽ እንደጀመራችሁ በጣም ግልጽ ነው ይሄ ባይሆን ኖሮባ ለአንቺ እንደዚህ መልካም አትሆነ ለይኩን ሲጠይቀኝ እናት ውጭ ሀገር ሄዳ በመኪና አደጋ እንደሞተች ነው የነገርኩት። ለሁሉም ለሱ ብለ ነው መናገር ያለብን እና እናቴን ገደልሻት ለነገሩት። ከድሮም እንዳለች አትቆጠርም። ዛ ግን በፈጠራ አቁም። ገና በልጅነቴ ነበር አባቴ ላይ ጥለሽ ሚድ ያንን ሁሉ ጊዜ የልጅነት ዘመኔ የእናትነት ጠረን ናፍቆኝ እንደዛ ተሰቃይን ነበር። ንገርኛይን ነበር አሁን ካደኩኝ በኋላ አይደለ እንዲ አባቴ ውድሽን እንዳያወጣ ፈርተሽ እናትናትሽን ያመሹ። ወይዘሮ ዝናሽ ከትዳራቸው ውጭ የወለዱት ልጃቸው ዳግማዊ ወደ ቤታቸው ተከስቷል። ታዲያ ገና ከጀምሮ የጓደኛ ልጅ ነው፣ እናቱ በመኪና አደጋ ተገጅታ ሞታብታለች። በጣም የሚያሳዝን ወላጅ አልባ የሆነ ልጅ ነው፣ ልንረዳው ግድ ይለናል በማለትም አንዳንድም ደግሞ የእናት ወደ አላስችላቸው ብሎ አስተያየታቸው ለየት በማለቱ በአቶ ላይኩን ላይ ጥርጣሬ እንዲያድርባቸው አድርጓል። ከዚህ ልጅ ጋር የተለየ መልክ ምንድን ነው የዝምድና ቁርኝት ያላቸውን ነገር ንገሪ በማለት ዛሬ አቶ ላይኩን ጠይቋቸዋል። በእርግጥ ገና ዳግማዊ ወደዛ ቤት ሲከሰት ድንብርብራቸው ወጥቶ ነበረ ዳ ወይዘሮ ዝናሽም ለልጆቻቸውም ሆነ ለባለቤታቸው ይህ ልጅ የጓደኛዋ ልጅ እንደሆነ በተደጋጋሚ ለማስተዋወቅ እየሞከረች ነው። ዳግማዊ ግን የእናቱ እውነታውን መሸሽ በጭራሽ ሊዋጥለት አልቻለም። ሆኖም አሁን ከእናቱ ጋር ገና ከጀምሮ ሰጣገባ ውስጥ ገብተዋል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩ ኑሐሚን ክፍል ሰላሳ ሶስት ምን አዲስ ነገር አለ? በባለፈው ክፍል ናሆን በተኛበት ክፉኛ እየቃዥ ነው። ማለትም አምራን በቀን የተናገረችው በሌሊትም እየመጣ እየረብሸው ነው። ከዚህ በኋላ የማጠቅም ሰው ነኝ ለእኔ ሞት ይገባኛል። አንተም ይቅርታዬን አልተቀበልከኝም! በቃ መሞቴ ነው በማለት በረኪናዋን አዘጋጅታ ስትጠጣና ከዛ በኋላ ህይወቷ ሲያልፍ ይመለከታል። እንዲህ እያቃዣው ህልሙን እርሱን በተኛበት አምራን ብሎ ሲጮህም ያስታውሳል። ታዲያ ዛሬ ላይ ያ ህልሙ ወደ ይቅርታ እንዲያመር አድርጎታል። አምራን በሱ ዘንድ ይቅርታ ቢያደርግላትም እናትና አባቱ ግን በቀላሉ ይቅር እንደማይሏት ያውቃል። ሆኖም እኔ ይቅር ልበልሽ እንጂ እናትና አባቴ ግን ሊቀበሉሽ አይችሉም፣ በማለትም ነግሯታል። እርሷም ከአባዬ እግር ስር ተደፍቼ ይቅርታ ጠይቃለሁ ትላ ለማጣት የማልሆነው ነገር የለም በማለት ነግረዋለች። እርሱም ይቅርታሽን ተቀበልኩሽ ማለት ደግሞ ወደ ትዳር እናመራለን ማለት አይደለም፣ በማለት ይነግራታል። አምራንም ከልብ ነው ይቅርታ የምጠይቀው፣ ሆኖም መቼም ቢሆን ታማኝ ፍቅረኛ ሁኜ ልቀጥል ዝግጁ ነኝ እባክህን እያለችም ለመነችው። ሆምም፣ የአምራንን ይቅርታ ተቀብሏታል። በሌላ በኩል ዳግማዊ ወደ ቤታቸው ተከስቷል። ገና ሲመጣ ወይዘሮ ዝናሽ ድንብርብራቸው ወጣ። አቶ ለይኩን የማነው ልጅ በማለት ጥያቄ ያነሳሉ። እርሳቸውም የጓደኛቸው ልጅ እንደሆነም ይናገራሉ። በዚህ ድንብርብራቸው ግን ለአቶ ላይኩን አንዳች ጥርጣር ያሳድሮባቸዋል። የሰላም ነው ድንጋጤ ውስጥ ገብትሻል በማለትም መረጋጋት የተሳናትን ወይዘሮ ዝናሽን ይጠይቋቸዋል። ወይዘሮ ዝናሽም ነገሩን ለማስተባበል እየሞከሩ ነበረ። ዳ እንደ ተገናኙም ከኑሐሚን ጋር ይተዋወቃሉ። ማለትም ከሞት የታደጋት ዳግማዊ ሁላይ ፊት ለፊት ከቤት ተከስተው መተዋወቅ ይጀምራሉ። እርሷም ኑሐሚን ይባላለው፣ እርሱም ዳግማዊ። ኑሐሚን በኩል የወይዘሮ ዝናሽ ልጅ እንደሆነ አውቀዋለች። ታዲያ ዳግማዊ ኑሐሚንን ገና እንዳያት ነበረ መጀመሪያ የወደዳት። አሁንም ወደዛ ለማምራት የፈለገም ይመስላል። በሁለታቸው መግባባት ወይዘሮ ዝናሽ መታም እንድታቋረጣቸው ያደርጋሉ። በቃ እናት መታለች በማለት ስትናገር ምን አልሻ አንቺ እቲ የጓደኛሽ ልጅ በማለትም ለወይዘሮ ዝናሽ ትነግራቸዋለች። አቶ ላይኩንም ለአቶ ተሰማ ቤት ግዛልሃለው በማለት ቃል በገቡለት መሰረት ዛሬ ላይ የቤቱ ባለቤት ከውጭ አገር ገና የሚገባበት ሰዓት ስለሆነ ለትንሽ ጊዜ ነው እንግዲህ ወደ ቤታችሁ የምትሄዱ ይሆናል ቶ ተሰማ እየነገራቸው ነበረ። ምንስ ልከፍልህ እችላለሁ፣ ብቻ በጣም አመሰግናለሁ በማለት ምስጋናቸውንም አቀረቡ። በቀጠሯቸው መሰረት ቤቱም ተገዝቶላቸዋል። እነ ኑሐሚንና አባቷ ወደ አዲሱ ቤት ሻንጣቸውን ጠቅለው የሚያመራሉ ይህኔ ኤደን በጣም ትቀናለች። መቼም ቤት ገዝቶላቸው አይሆንም፣ ምናልባትም ተከራይቶላቸው ሊሆን ይችላል። በምን እድላቸው ነው ቤት ሊገዛላቸው የሚችል እያለች ብቻዋን እያወራች ነው። ይህኔ ዳግማዊ ወደ ኩሽናም ይከሰታል። ቆየ ስቤት ሰራተኛ ነሽ? ይቅርታ ለቃሉ እዚህ ኩሽና ያየዋት ኑሐሚንን ነበረ በማለትም ይነግራታል። እርሷም ያው ሰራተኛዋን የነኝ ኑሐሚን ደግሞ ታናሽ እህቴ ናት በማለትም ነገረችው። አልገመትኩም ነበር አለ ዳግማዊ። ዳ እህቷ አስመስላ እየተናገረችው ኤደን አሁን ስለ ኑሐሚን ክፋት መዘርዘር ትጀምራለች። በጣም ክፉና ጨካኝ ናት። እንዲሁ ስታያት ግን ገራገርና መልካም ሰው ትመስላለች በማለትም ነገረችው። ዳግማዊ እኔም ስገምት የነሐሚን ባህሪ በጣም ጥሩ ልጅ እንደሆነች ነው የማስበው በማለት እየገለጸላት ነበረ። ሄደን ግን ከጥላቸዋ ተነስታ አሁን በዳግማዊ ልብ ለማስጠላት ብዙ ነገር እያደረገች ነው። ወይዘሮ ዝናሽም የእናትን ፍቅር ፍለጋ የመጣው ልጃቸው አሁን እጅግ እያስጨነቃቸው ይገኛል። ለምን መጣህብኝ መጣህበት እንድትመለስ እፈልጋለሁ እያሉትም ነበረ። እርሱ የትም እንደማይሄድና እነሱ ጋር መኖር እንደሚፈልግም ነግሯቸዋል። ታዲያ ለወጣ ለገባው አሁንም የጓደኛቸው ልጅ እንደሆነ በተደጋጋሚ ለማስተባበል እየሞከሩ ነው። እንዲሁ ናሆምም መጥቶ በጠየቀው ጥያቄ የተመለሰለት ይህንኑ ነው። ኤምም እንደዚሁ ኤሚ ገና ስታዩ በጣም ወደዋለች ማለትም በጣም ቆንጆና መልከኛ ልጅ ነው፣ ሴት ደስ ይላል እያለችም ለእናቷ እየነገረቻት ነው። እናቷ ግን ይህ ልጅ ብትቀራረቢው ወዮልሽ፣ ኤርሚ የባሰ አጭበርባሪ ነው በማለትም ልጇን አስጠንቅቃታለች። ምን ማለትሽ ነው ደግሞ? እንዴት እስከ ኤርሚ ሊቪስ ይችላል እያለችም ጥያቄ ሆኖባታል። ብቻ ወንድሟ መሆኑን ያላወቀችው ኤሚ ገና እንዳየችውም ልቦናዋ ወደ ሌላ ያሰበም ይመስላል። ኑሐሚንም አዲሱ የተገዛላቸው ቤት በመግባትም አባቷ እንደ ቀድሞ ፍቅር እንዲሰጣትና የተለመደውን ልጅ የሚለውን ቋንቋውን እንዲለግሳት ትፈልጋለች። ነገር ግን አባቷ አሁንም እንዳኮረፋት ነው፣ የምጠይቃቸው ጥያቄ ውስጥ በትክክል ምላሽ እያገኙላት አይደለም። አባዬ ህቤት እንዴት ያምራል፣ ተመስገን ጌታዬ፣ ያለች ሆኖም በዚህ ደስታዋ አብሮ ደስታውን ይካፈላል ያለችው አቶ ተሰማ ግን ፊታቸውን ዘፍዝፈው ና ያው እንደከፋቸው ነበረ። እየተመለከተቻቸው አባዬ ቅርታ ላደረክልኝም እንዴ ከእንግዲህ በኋላ ኮ ይቅር ብለህኝ ህይወትን አንድ ብለን ልንጀምራት ግድ ይለናል በማለት አባቷን አስረዳቸው። ይባስ ብሎ በአባቷ ቆጣ ሌላ መጥፎ ውሳኔ በህይወቷ ላይ ልትወስን እንደነበረም ነገረችው። ማለት የወይዘሮ ዝናሽ ልጅ መጥቶ ባያ ተርፈ ኖሮ ኩሞቼ ነበረ። ወይዘሮ ዝናሽ ልጅ ስማን ነው ዳግማዊ እና ዳግማዊ ልጇ ነው የሚል ጥያቄን በሚያነሱበት ሰዓት ነው ሀሚን ተደናግጣ ይህ የጓደኛዋ ልጅ ነው በማለት ነገሩን ለማስተባበል እየሞከረች ነው እና ከእርሱ ጋራስ ምን አገናኛችሁ የሚል ጥያቄም አስከትለዋል። እርሷም ወደ ጫካ እንዳመራችና ከዛ በኋላ መድኃኒቶቿን ሰብስባ ልትወት ስትል እሱ ግን ደርሶ ስላተረፋት እኔንም ልጅንም ከመሞታ አድኖኛል በማለት ባለውለቷ እንደሆነም እያመሰገነችና ምን ያህል መልካም ሰው እንደሆነም ለአቶ ተሰማ ለአባቷ ነገረችው። ባቷም ጉያ አምላኬ ከምን አይነት ፈተና ሰወርከኝ፣ ያሉም ኑሐሚን ከሞት ስለተረፈችበት አደጋም እያመሰገኑ ነበረ። ሆኖም አቶ ላይኮን ሊጠይቋቸው መጥተውም የተሰራውን ምግብ ኑሐሚን እያደነቁም ይመገባሉ። እንዴት ባለሙያነሽ! በጣም የምትገርሚና አስደናቂ ሴት ነሽ እያሉም እያደነቋት ሳለ ባቷ ግን ይቅርታ ያደርጉላት እንጂ እርግዝና ከተፈጠረ በኋላ ያን ያህል አይደሉም ባየ ነበረ እንደዚህ አይነት አድናቆትን ሲቸረኝ የነበረው ዛሬ ላይ ግን ያ ነገር የለም ብላለች። ዳግማዊም ገና ከመምጣቱ ቤተሰቦችን በፍቅር እህትና ወንድሜ ብሎ ታውቋቸው መኖርን ይፈልጋል እና አሁን ወይዘሮ ዝናሽን ወንድሜ ማን ነው በማለትም ጠይቋቸዋል። እንግዲህ ታላቅ ወንድሞ ናሆም ሲሆን፣ ገና ከመምጣቱ ግን ጓደኛዬ ልጅ ነው የሚለው ንግግር ለሁሉ ነገር ማሰሪያ ሆኖበታል። ግጥም ባይኑ የተመለከተው ናሆም ግን ወንድሙ እንደሆነ መቼ ተረዳና ለናቱ እውነታው ተገልጦለት እህትና ወንድሙን መታወቅ ቢፈልግም ይህን ነገር እንዳታስበው አርፈ ትቀመጥ እንደሆነ ተቀመጥ በማለት ማስጠንቀቂያ ተሰጥቶታል። እንደውም ማንኛውም ሰው ቢጠይቅህ እናቴ በመኪና አደጋን የሞተችው በማለት ንገራቸው ቶለ ይኩንም ሆነ ለንና ሆም ይህን ነው እየነገርኳቸው በማለት ማስጠንቀቂያ ተሰጥቶታል። መዊም በጣም ተበሳጭቶና ተናዶ እናቴ በሕይወት እያለሽ ካድሽኝ አይደለም። እኔን ከወለድሽ በኋላ ባዶ ቤት ዘግተሽኝ አንቺ ግን እየበረርሽ የአዲስ አበባ መጥተሽ የሞቀ ትዳርሽን ይዘሻል። አባቴ ምን ያለን ሲል ተሰቃየ። እኔም ብዙ ፈተና አየሁ። አሁን ግን አድጌ ጎረምሳ ሆኛለሁ። ዛሬ ላይ ትልቅ ሆኜ ስታይኝ ግን ልጅነቴን ሳትግጅ ቀረሽ። አንቺ በጣም የምትገርሚ ክፉ ሴት ነሽ በማለትም ልብ በሚሰብር አማርኛም ተናግሯታል። እናትም ምን ማድረግ እችላለሁ እንዲህ ይህስ እስከ መቼ ነው የምዘልቀው? በማለት በጣም እየተማረሩና አሁን ከባድ አጣብቂኝ ውስጥ እንደገቡም እየተናገሩ ነው። እንግዲህ የዳግማዊ ፉከራ ናሆምን ሆነ ኤሚን እህቴና ወንድሜ ብሎ መቅረብ እንደሚፈልገውም ቆርጦ የተነሳ ይመስላል። ቀጣዩ ፍጥጫ ምን ሊሆን ይችላል? አምራንም ስለ ናሆሚ ፍቅር ስትል አቶ ለይኩንን ከእግራቸው ስር ድፍት ብላ እባክ አባዬ ይቅር በለኝ፣ በጣም በድያቸዋለሁ በማለት ይቅርታ እንዲያደርጉላት ጠይቃለች። ታዲያ አቶ ለይኩንም እኔ በፍጹም ይቅር ልልሽ አልችልም እያሉ ሳለ፣ እርሷ ግን ይቅር ሳትለኝ ከእግራ ልነሳ በማለት ተማጸነቻቸው። በስተ መጨረሻ ምን አይነት ፈተናን የገባሁት እያሉ እየተመሰለሰሉ ነው። ወይዘሮ ዝናሽም ቢሆን ለእሷ እንዴት ነው ይቅርታ ልታደርግላት የምትችለው ይቺ ካህድ እያሉ በጣም ጠልተዋታል። ሆኖም የፈለገውን ያህል መስዋዕትነት እየከፈለች ብትገኝም አእምራን ግን ይቅርታዋ ተቀባይነት ሊያገኝላት አልቻለም። ለማንኛውም ለዛሬው ኑሐሚን ክፍል 33 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናል የአዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።